የሂጅራ ባንክ በኢትዮጵያ የባንክ ኢንዱስትሪ ዘርፍ ተሰማርቶ ከፍተኛ እንቅስቃሴ እያደረገ የሚገኝ ባንክ ነው። ባንኩ ከተለያዩ አጋሮቹ ጋር በባንኪንግና ፋይናንስ ዘርፍ ልዩ ልዩ ስምምነቶችን በማድረግ ጉዞ ላይ ሲሆን የዚህ አካል የሆነ የመግባቢያ ስምምነት ከኦሮሚያ መጅሊስ ጋር ፈጽሟል። አቶ ዳዊት ቀኖ የሂጅራ ባንክ ፕሬዚዳንት ናቸው። ስምምነቱ የኦሮሚያ እስልምና መጅሊስ ሰፊ የህብረተሰብ ክፍል በውስጡ ያለ ተቋም በመሆኑ ተቀራርበን ለመስራት ያስችለናል። እኛ ደግሞ ከወለድ ነፃ ባንክ ወይም እስላሚክ ባንክ ስለሆንን ይሄ ጉዳይ በጣም ስለሚያገናኘን በዚህ ጉዳይ ላይ እኛም የባንክ አገልግሎት ለነሱ ለተቋማቸው እንዲሁም በስራቸው ላለው ማህበረሰብ ሰፊ የባንክ አገልግሎት ለመስጠት እነሱ ደግሞ እንደ ባንክ ደንበኛ፣ እንደ ተቋምም፣ እንደ ማህበረሰብ አባላትም የባንካችን ደንበኛ ሆነው አካውንት በየቅርንጫፎቻችን እንዲኖራቸው የሚያስችልና የተለያዩ የባንክ አገልግሎቶችን ፋይናንሲንግን ጨምሮ ለተቋሞቻቸውም ለሰራተኞቻቸውም ለስራ ኃላፊዎቻቸውም መስጠት የሚያስችለን የመግባቢያ ስምምነት ነው። የመግባቢያ ስምምነት ሰነዱ ለበርካታ ጊዜያት ህዝበ ሙስሊሙ ሲጠይቀው የነበረውን ከወለድ ነፃ አገልግሎት ከሂጅራ ባንክ እንዲያገኝ የሚያደርግ ነው ያሉት ደግሞ በኦሮሚያ መጅሊስ በኩል ስምምነቱን የተፈራረሙት ፕሬዝደንቱ ሼህ ጋሊ ሙክታር ናቸው። እኛ የምንሰራበት የሃይማኖት ተቋማት ስለሆነ የወለድ ነጻ ሲስቴም በደንብ አድርገን እናውቃለን። ካስተባበርንላቸው ለህዝቡ ግንዛቤ እንዲሰጡና ኮርሶች እንዲሰጡ በተለየ ሁኔታ ደግሞ ማህበራዊ ጉዳዮች ላይ ህዝቡ የሚፈልገውን ትናንሽ ብድሮች ትላልቅ ብቻ አይደሉም። በሙራባ ሙሻረካ፣ ሙዳራባ፣ ቀርደል ሀሰን በሚባሉት ህዝቡን ተጠቃሚ እንዲሆን ሁሉም መስጂዶች እና በተለይ የህዝበ ሙስሊሙ ወጣቶች ሀላል ፔይ የሚባል ከኮላልተራል ተራል ነጻ የሆነ ብድር ሲስቴም ሂጅራ ባንክ ስለጀመረ ከ500 ሺህ ብር ትናንሽ ስራ ለመስራት ይጠቅመዋል። ይህ እነዚህን ወጣቶችና ሴቶችን አደራጅተን ይህን እድል እንዲጠቀሙ ሰፖርት ማድረግ ና ክሪራንስ መስጠት ላይ ያግዘናል። ሂጅራ ባንክ የብድርና ፋይናንስ አገልግሎትን ጨምሮ ዘመናዊ የባንክ አገልግሎት የሚያቀርብበት ስምምነት በሰነዱ ተካቷል ብለዋል የባንኩ ፕሬዚዳንት አቶ ዳዊት ቀን ነው። ሀላል ፔ ደግሞ ልክ ዋሌት ደሞ አለን። የባንክ አካውንት የሌላቸው ግለሰቦችና ደንበኞች ዋሌታችን ላይ በሞባይል ቁጥራቸው ብቻ ሀላል ፔ የሚባል አፕሊኬሽን አለን። እዛ ላይ ዩዘር ሆነው ደንበኛ ከሆኑ በኋላ በቀላሉ ያለ ዋስትና የብድር አገልግሎትም ሀላል የሆነ ሸሪያ ኮምፕሊያንት የሆነ ሙራባሃ ቤዝድ የሆነ ዲጂታል ፋይናንሲንግም አገልግሎት መስጠት ጀምረናል ከስድስት ወር በፊት ጀምሮ። በቀጥታ ደግሞ በቅርንጫፎቻችን ተቀማጭ በማድረግ የቁጠባ አገልግሎት በሰፊው ማግኘት ይችላሉ። ፋይናንስ ደግሞ እፈልጋለሁ የሚል ካለ ነጋዴም ያለ ካለ ግለሰብም ካለ የፋይናንስ አገልግሎት የአጭር ጊዜም የመካከለኛ ጊዜም የፋይናንስ አገልግሎቶችን ከባንካችን በቀላሉ በዚህኛው አግሪመንት ላይ ቤዝ በማድረግ በተሻለ መልኩ አገልግሎት ማግኘት ያስችላቸዋል። በመግባቢያ ስምምነቱ የኦሮሚያ መጅሊስ እና የሂጅራ ባንክ አመራሮች ተገኝተዋል።